የተከበሩ አባታችን መላከገነት ቆሞስ አባ አብርሃም ገብረ ሚካኤል የበርሊን ደብረገነት ቅዱስ አማን የቤተክርስቲያን አስተዳዳሪ፣ ተከበሩ አባታችን መላከ ብርሃን ቆሞስ አባ ገብረ ሚካኤል ገብረ ማርያም ኔዘርላንድ የሮተርዳም ደብረማዊ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ የተከበራችሁ አበው አባቶች፣ ካህናት፣ ዲያቆናት፣ የቤተክርስቲያን ከዋክብት ምእመናን፣ የነገዋ ቤተክርስቲያን ተረካቢዎች ወጣቶች፣ ህፃናትን ጭምር በአምላካችን በመድኃኔዓለም ፍጹም ሰላም እንደምን ዋላችሁ። ጓደው ለዚህ ዕለትና ለዚህች ቀን በጤናና በሕይወት አደረሳችሁ አደረሰን። እግዚአብሔር ይመስገን። ከሰዓት አኳያ እኔም አጠር ለማድረግ እሞክራለሁ። በመጀመሪያ መልክት ብናገር ይሻላል ብፁ አባታችን አቡነ ዲሆና የጀርመን የጀርመንና አካባቢው እንዲሁም የምስራ ጎጫም አይጉሎስብከት ሊቀጳጳስ ለዚህ ገዳም መገኘት የገዳም እንዲሆን እንዲሆንና በእጃችን እንዲገባ በጣም ጉጉት ካላቸውና በብዛት ከረጡት አንዱና አነኛው እሳቸው ናቸው። ዛሬ በዚህ በዓል ላይ ለመገኘት ትልቅ ጉጉት ነበራቸው። ነገር ግን ከአቅም በላይ በሆነ ምክንያት ዛሬ በመካከላችን ሳይገኙ ቀርተዋል። እንግዲህ በሚቀጥለው ግን አባታችን እናያቸዋለን። ይህን እንዲያው በትሕትና ለመንገር ነው። በጣም ከማንም በላይ መምጣት የሚፈልጉት ይህን ቀን ይጠብቁት የነበሩ እሳቸው ነበሩ። ይገርማል እና ግን እንግዲህ ሁሉም የሆነው ደግሞ በእግዚአብሔር ፈቃድ ነው፣ እና የእግዚአብሔር ፈቃድ ሲሆን እንዲሁ መጥተው ይባርኳቸዋል በዚህ ቦታ። ሌላው በእውነት ቅድም በአቶ ሰሎሞን ዘሪሁን ተነግሯል። አብይ ኮሚቴው በጉልበትም በገንዘብም በአይምሮም ብዙ ጊዜ በማጥፋት ይህን ገዳም ፍለጋ ለአምስት ዓመት ሲደክም ሲማስን ነው የኖረው። ብዙ ቦታ አይቷል። እንግዲህ እሱን አሁን ወደዚያ ዝርዝር ውስጥ አልገባም። እራሱ በየሳምንቱ መሰብሰብ እውነት ለመናገር ቀላል አይደለም። እና እግዚአብሔር ብርታት ይስጣቸው። እጅግ አድርገን ኮሚቴውን እናመሰግናለን። ሌላው በዚህ አካባቢ ያሉ ከሊቀሮያን ቀሲስ ቤዛ ጀምሮ ሌሎችም ይመናል። በእውነት በባለፈውም ስታስጎበኙ ስትሉ ለዚህ ገዳም ዛሬም ደግሞ እንደዚህ ድንኳን ተክላችሁ ብዙ ድካም ስራ ሰርታችሁ በዚህ መልኩ እንዲከበር ስላደረጋችሁ በጣም እጅግ አድርገን በገዳሙ ኮሚቴ እንዲሁም በሀገረ ስብከት ስም እናመሰግናለን። እግዚአብሔር ይስጥልን። ሌላው ከኔዘርላንድ ከአምስተርዳም፣ ከሮተርዳም ከሌሎችም ምናልባት ያላየናችሁ ካላችሁ በእውነት አውቶቢስ ተከራይታችሁ በልዩ ልዩ በራሳችሁ መንገድ የቤተ ክርስቲያን ጥሪ ነው የሁላችን አላማ ነው ብላችሁ ትርጉም ሰጥታችሁ በእውነት ጊዜያችሁም ሰውታችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ከበርሊን ደብረ ገነት ትናንትና ነው ተነስተው ሲጓዙ ያደሩ እነሱንም፣ ከሃምቡርግ፣ ከሌላም ከሩቅ ሀገር የመጡትን ፍራንክፈርትን፣ ሁላችሁንም በዚህ ቦታ የተገኛችሁትን እንግዲህ የተጠሩት ብዙዎች እንደሚባለው አይነት ነው። ማየት አለብን። ይሄ ቦታ ለወደፊት እርስታችን ቦታችን ስለሚሆን ብላችሁ አስባችሁ ስለመጣችሁ ሁላችሁንም እናመሰግናለን። ይህ ቦታ በነገራችን ላይ ገዳም ብቻ አይደለም። ይህ ቦታ የአስተዳደር ማዕከል፣ የፈውስ ማዕከል፣ የትምህርትና የስልጠና ማዕከል፣ የጽሞና ማዕከል፣ ዘርፈ ብዙ የሆኑ ስራዎች የሚሰራበት ቦታ ነው። እግዚአብሔር ለኛ ቃሉ ብዙ እቅዶች አሉ። ተመልከቱ። ብዙዎቻችሁ ለጸበል ለዚህ ለአንዳንድ በሕክምና ፈውስ ላልተገኘ በሽታ አገር ቤት ድረስ ትሄዳላችሁ። ምናልባት ይሄ ቦታ የኛ ከሆነ በጸበሉ የጸበል አገልግሎት፣ የፈውስ አገልግሎት እዚህ ቦታ ልታገኙ ትችላላችሁ። ምናልባትም በልዩ ልዩ ሀሳብ አይምሯችን የተናወጸብን የምክር አገልግሎት፣ የጽሞና አገልግሎት በዚህ ቦታ ማግኘት ይቻላል። በልዩ ልዩ ምክንያት ከዚያ የዚህ ዓለም የኮንትራት ጊዜያችን ጨርሰን ወደ ዘላለማዊ ህይወት ስናልፍ ከዚያ በዚህ ዓለም ድካም ህይወታችን ሲያልፍ አገር ቤት መግባት ያልቻልን አስከሬናችን ዝም ብሎ በማናውቀው ቦታ አይወድቅም። ወይም ደግሞ ተቃጥሎ እንደ ሌሎቹ ከባህላችን ከሃይማኖታችን ስርዓት ውጭ አይቃጠልም። በዚህ ቦታ መካነ መቃብር አለ። ይሄ ሁሉ ብዙ ነገር የሚሰራበት ነው እና በጣም ይህን ግንዛቤ አድርገን ሁላችን ይህን ቦታ በእጃችን ለማድረግ መረባረብ ይኖርብናል በምንችለው ሁሉ ማድረግ ይኖርብናል አያችሁ ዛሬ በነፃነት ነው እዚህ የተገኘ ነው በሀገራችን እንኳን የሌለ ነፃነት ነው እዚህ እኮ የእኛ ነፃነት ዛሬ ቅድም አሁን አለባበሳችሁ ራሱ የሚገርም ነው በተለያየ የተለያየ የፈለጋችሁትን ለብሳችሁ ነው የመጣችሁ ይህን አትልበሱ ያላችሁ አለ ማንም እ ያላለየነገረ ለእንደዚህ ነው የሰው ስራ እንግዲህ እንደዚህ ነው። በነፃነት በሰው ሀገር ላይ እንደዚህ ባህል እያከበርን ነው። በሀገራችን አሁን ባለፈው በመስቀል አይታችኋል። የምንለብሰውን የምንይዘውን በራሳችን የምናደርገውን ሁሉ ተወስኖን ወንድን ተመቆን የሚያሳዝነውና የሚገርመው ደግሞ ይህ በኛ ብቻ ነው። በኦርቶዶክስ ቤተክርስቲያን ባህል ብቻ ነው። በመስቀል አጨባባይ ብዙ የተለያዩ የእምነት ተቋሞች ባህል ያከብራሉ። ሙስሊሙን፣ ፕሮቴስታንቱ ይህን ጣሉ፣ ይህን ያዙ፣ ይህን ያሳዙ ሲባል ሰምቻለሁ። ሰምታቸዋል የለም ሰንታቸውል አው እና በእኛ ጊዜ ግለን የሚለው ራሱ በጣም በጣም የሚያጠያይድነ። በነገራችን ላይ ሶስት ነገሮች አሉ። ሶስት ከባድ ብቁ ለቤተ ክርስቲያናችን ከባድ የሆኑ ሶስት ፈተናዎች አሉብን። አንደኛው ያው ከሃይማኖቱ የወጣው የመናበቁ ጎራ በተለያየ መልኩ አንድ የስዕሉን፣ አንድ የመስቀሉን፣ አንድ የባንዲራውን ያቃጥላሉ ይቀዳሉ፣ የማይመጡብን ነገር የለም። በተለያየ መልኩ የተዋሕዶ ልጆች ደማቸው ይፈሳል። አንዱ ይሄ ነው። በሃይማኖት ልዩነት ከእኛ ሃይማኖት የወጡ እኛ የተቀበልናቸው ቤተ ክርስቲያኗ ያሳደገቻቸው ለሰብ ጸሩ ሰብአ ቤቱ እንዲሉ አንዱ ችግር ያሉ፣ ሌላ ሁለተኛው ችግር ደማችን ሲፈስ ንብረታችን ሲወረስ እንደ ከብት ስንታገድ አለባበሳችን ይህን ጣር ስንባል፣ ከዚህ የሚያድን ዳኛ የለንም፣ ጠባቂ የለንም፣ አቤት የምንልበት የለንም ጩኸታችን። ሌላው ሶስተኛው ደግሞ ራሳችን ከራሳችን ራሳችን ከቤታችን በኃላፊነት ያለን የራሳችን በኃላፊነት ያለን እኛ ቤተክርስቲያኗ ሲፈርስ የመናደማቸው ሲፈስ የምናገለግልባቸው ስዕሎቻችን፣ መጽሐፎቻችን ሲቀደሉ ሲቃጠሉ ተው የሚል አለመኖር። ጭራሽ እንዲያውም ለምን የሚልብን እንድንታሰር የሚፈርዱብን በቤታችን መገኘታቸው ነው። ይህን ሶስቱን በእውነት በልበናችን ይዘን እኛ በዚህ ሀገር በነፃነት የምንኖር ሰዎች እንዲህ አይነቱን ነገር ለመከላከል እራሳችን ለማደን በጸሎትም በሚያስፈልገው ነገር መታገል ይኖርብናል። ይህ ዛሬ የምናከብረው ባል ይህ ቦታ የእኛ ከሆነ በአንድም በሌላ መልኩ ተጽዕኖ ያሳድራል። አዎ አገር ቤት ስንደክም በውጭ ሀገር እየገነት ሌላ ተስዋን ነው ራሱ። ስለዚህ ገዳማችን ገዝተን እኛ ለቤተ ክርስቲያናችንን አልፎም ለሀገራችን መፍትሔ የምናመጣ ወይም ደግሞ ድጋፍ የምንሆን ሰዎች ለማመለስ ሲችል በዚህ እንድንበረታ ለማለት ነው። በተረፈ ያሁን ጊዜ አልሻማ ሌላ ፕሮግራም ስላለ ወደዚያ ፕሮግራም ነው የሚሄደው። በጥቅሉ እግዚአብሔር የተመሰገነ ይሁን። የመስቀልን በዓል ዛሬ ለመጀመሪያ ጊዜ ለመጀመሪያ ጊዜ በዚህ መልኩ አክብረናል። በዚህ ቦታ በዚህ የመጣችሁ ዛሬ የተገኛችሁ ሰዎች የታሪክ አሻራ ውስጥ ገብታችኋል። ይሄ በታሪክ ይመዘገባል። የመጀመሪያዎቹ የዚህ ቦታ ረጋጮች የመጀመሪያ አሻራ የጣላችሁ እናንተ ናችሁ። ዛሬ በአጭር ጊዜ ውስጥ መጥታችሁ ገዳማችን ብላችሁ የመስቀሉን በረከት አግኝታችኋል። በዚህ ቦታ ተገኝተናል። እርግጠኛ ነኝ፣ ተስፋ አድርጋለሁ፣ የዛሬ አመት ከየሀገሩ ሶስት አራት አምስት መኪና ተሰብስበን እንመጣለን። ለአንድ ቀን በሩጫ አይደለም፣ ምናልባት እስከ ሶስት ቀን ሰንበት እነዚህ በዓሉን እናከብራለን። እግዚአብሔር ለዛ ያድርሰን። ይሄ ቦታ በእጃችን ይገባል። እኔ እንደዛ ነው ማ ተስፋ አለኝ፣ ይገባል። ነገር ግን ነገር ግን ቅድም እንደተነገረው እድሳቱ ሌላው አስተዳደሩ ብዙ የሚጠይቅ ነገር አለና ሁላችንም ይሄ ቦታ ቅድም አላማዎችን በአጭሩ ለመናገር እንዳስ እንደሞከርኩት አላማው አላማችንም ለልጆቻችን በተለይ እዚህ ለተወለዱ ልጆች በውጭ ሀገር ለተወለዱ ልጆች እዚህ መጥተው ትምህርት ሲዘጋ የትምህርት የስልጠና አገልግሎት አግኝተው ሃይማኖታቸውን ቋንቋቸውን ስለምግባር ምግባር ኢትዮጵያዊ የሆነ ስነ ምግባር ኢትዮጵያዊ ሆነው እንዲያድጉ በዚህ ቦታ ላይ ትምህርት በሚዘጋበት ጊዜ እየመጡ ከዚህ የተወለዱ ልጆቻችን ትምህርት ስልጠና የሚወስዱበት ይሆናል። ለዚህ ደግሞ በእውነት መስራት አለብን። ትምህርት ማግኘታቸው ብቻ አይደለም። ሚመናን አስተውሉ፣ ልጆቻችን ስላላመቻቸንላቸው ካደጉ በኋላ በትምህርት ቤት በስራ ቦታ እኛ ሪሶርሳችን ስላላስተዋወቅናቸው ጋብቻ እንኳን የሚመሰርቱት ከማይመስላቸው ጋር ነው። እንደዚህ አይነት ቦታ ካለ ልጆቻችን ሴቶችም ወንዶችም በዚህ ቦታ እየመጡ ስልጠና ትምህርት ያገኛሉ፣ ስራ ተጋብቻቸውንም በሚመስላቸው ከእምነታቸው በባህላቸው ከሚመስላቸው ጋር ትዳር ይመሰርታሉ። ይህን እንኳን ማመቻቸት አልቻልንም እኛ ለልጆቻችን። እኔም የማውቃቸው ልጆች እዚህ ሀገር መጥቼ ያጠመኳቸው ልጆች በማይሆን ቦታ ውስጥ በትዳር ውስጥ ይገኛሉ። ያ አሳዛኝ ነው። ለዚህ ሁሉ ጠቃሚ ነው እና በእውነት ትልቅ ትርጉም እንድንሰጠው ለማለት ነው። ይህ ቦታ በጣም ትልቅ ስራ የሚሰራበት ቦታ ነው ለወደፊቱ ለማለት ነው እና እግዚአብሔር እንግዲህ ሁላችንም ይጠብቃል። ምናልባት ጊዜ ካለ ግን መላከ ብርሃን እና መላከ ገነት አጭርጭር ቀንገብ ይናገሩ አንዳንድ ቃል ደስታቸውን ናቸው ነው ይናገሩ። እንደው በጣም እሺ። ዝናብ እየመጣ ነው፣ ግድ የለም ይበቃል ብለዋል። ወደሚቀጥለው ፕሮግራም እንዴት